ቶቻችን ሆ ወንድሞቻችን ያውቋናል። ከሩቅም ከቅርብም የተሰበሰባችሁ የእግዚአብሔር ቤተሰቦች አንድ አምላክ

ይበል እንድንጨነቅ ያስፈልጋል በነገራችን ላይ ጌታችን ኢየሱስ ክርስቶስ በዚህ ምድር ሶስት ዓመት ከሶስት ወር ሲያስተምር ለደቀ መዛሙርቱ ብቶቱኝ እንዲያደርጉ ብቶቱኝ እንዲያደርጉ ብቶቱኝ እንዲያደርጉ ነው እና ደቀ መዛሙርቱ እንደሚሆኖች ማሳያ አድርገው ሊገልጡባቸው የሚገቡ መሰረታዊ ነገሮችን

ከዚህ ከሰማ ያሰጠው ነገር ነው። ክርስቶስ ጴጥሮስን የምትወደኝ ከሆነ አመት እስከ አመት ጾም አላለው ወይም መሬት ላይ እየተኛ ጸል አላለው ወይም በቀን 500 ስግድ ወይ እንደዚህ ያድርግ ለሚያለው የምትወደኝ ከሆነ እኔ ነኝ ወደድ ማረጋገጫ በጎችን ነው። ምክንያቱም እዚህ ውስጥ ያለችን አንዲትን በቅ ክርስቶስ ይገዛል በሚል ገንዘብ አልገዛም። ሰማይና ምድርን እንኳን ሸጦ አይደለም ይገዛል። ደሙን ከፍሎ ነው የገዛ። ዋጋ ያለው ነገር ነው። ዋጋ ያለው ነገር በዚህ ዘመን ዋጋ እያጣ እና ለሰው ዋጋ የሚሰጠበት ያስፈልጋል። ያንን ሰጥተውላችኋል። ሁለተኛው በዛሬው ጉባኤ የምትማሩት ፍቅርን ነው። ምንድን ነው ያልኳችሁ? ው ህብረትን ከአባቶቻችሁ ተማሩ። አሁን ለምን መሰላችሁ? አንደኛው ንስሐ አባት፣ ንስሐ ልጆቹ አንድ ቀን ይዞ ጉዞ ማዘጋጀት ይችላል። አንድም ለብቻ አንድም ለብቻ ማዘጋጀት ይችላል። ግን ኦርቶዶክሳዊነት ምልክቱ ህብረታዊነት እና ተባበሩ፣ እውነት ይዙ። ነጋዴም ብትሆኑ ተባበሩ፣ ጎረቤትም ብትሆኑ ተባበሩ። እርስ በርሳቸው ብትተባበሩና አንድ ብትሆኑ

የከበረ አፈር ነው ሰው። እግዚአብሔርም ሰውን ከምድር አፈር አበጀው አይደል ነው? እግዚአብሔርም ሰውን ከምድር አፈር አበጀው እንደውም፣ ቅዱስ ሰውን ከምድር አመጀው ለምን አላለም? ከምድር አፈር የጨመረበት ምድር ሚል አለት ማለት አፈር ሲል ለማቅለል ትቢያው ነው ሰው።